ዋና ዜና ነው የአማራ ክልል መንግስት ባለስልጣናት በክልሉ ስለ ተዘጉ ትምህርት ቤቶች ተጠያቂው ጽንፈኛው ኃይል ብቻ ነው አሉ። የቅማንትን የመብት ጥያቄ በማፈን የአማራን ሰላሙን ማድረግ ቀቢጸ ተስፋ ነው ተባለም። ከሰሞኑ በአማራ ክልል እየተደረገ ያለው አዳዲስ የወታደሮች ምልመላ ከፍተኛ ጥያቄን አስነሳም።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 የአማራ ክልል መንግስት ባለስልጣናት በክልሉ ስለተዘጉ ትምህርት ቤቶች ተጠያቂው ጽንፈኛው ኃይል ብቻ ነው አሉ። መቀመጫውን ባህር ዳር ላይ ያደረገው የብልጽግና ጽህፈት ቤት የሚመራው አቶ ይርጋ ሲሳይ የትምህርት ቤት በሮችን ዘግቶ ትውልዱን ለማደንቆር እያጭ ያለው ጽንፈኛው ኃይል ከድርጊቱ ሊታቀብ ይገባል ሲል ተሰምቷል። ፋኖ የተባለውን ህገወጥ ታጣቂ በለውጥ ሰሞን የፖለቲካ ስካርና ጉዞ የቅማንትን ህዝብ ለማስጨፍጨፍ በ2011 ዓ ም ጎንደር ላይ አቋቁመው ያደራጁትና ትጥቅና ስንቅ መድበው ሲመሩት የቆዩት የአማራ ክልል ጽንፈኛ ባለስልጣናት በክልሉ ስለተፈጠረው ምስቅልቅል እጃቸው እንደሌለበት እያወሩ ይገኛሉ። ሰሞኑን በየወረዳው እያካሄዱት ባለው ስብሰባ ራሳቸውን አጽድቀው ጥፋታቸውን ሁሉ ፋኖ የተባለው ታጣቂያቸው ላይ እየደፈደፉት የሚገኙት የብልጽግና ካድሬዎች በተከተሉት የነውጥ ስርዓት አልበኝነት መንገድ ክልሉን ማፍረሳቸውን ሸምጥጠው ክደዋል። በተለያዩ ስብሰባዎች አንዳንድ የህብረተሰብ አካላት አካላታውን ጽንፈኛ እያላቸው የምትጠሩትንና ለሁሉም ችግር ተጠያቂ የምታደርጉትን ታጣቂ ማን ነው አደራጅቶ ያስታጠቀው ሲሉ ያነሱትን ጥያቄ የተባለውን ብቻ የሚያወራው የአማራ ክልል ካድሬ ሳይመልሰው ቀርቷል። በተረኝነት የፖለቲካ ስልጣን ምኞት የሰከረው የአማራ ክልል ጽንፈኛ ካድሬ ወያኔን በጋራ ከደመሰስን በኋላ የኦሮሞማውን መንግስት ገልብጬ በትረ ስልጣኑን በመቀማት የአባቶችን ዘውድ መልሳለሁ በሚል ስሌት ባካሄደው ፋኖን የማፈርጠም ሴራም ክልሉ ደረማምሶ መጣሉ እየታወቀ ዛሬ ላይ ጻድቅ ጻድቅ መጫወቱ አሳዛኝ ነው ተብሏል። የአማራ ልሂቃን ከራሳቸው ክልል አልፈው ሀገርም እያፈረሱ መሆናቸው ፀሐይ የሞቀው ሀቅ ነው የሚሉ ወገኖች ዛሬም ቢሆን አብዛኛው ከክልል እስከ ወረዳ ያለ የመንግስት ባለስልጣንና የብልጽግና ካድሪ ውስጥ ለውስጥ ከፋኖ ጋር እንደሚሰራ ተናግረዋል። በሴራ ፖለቲካ ክልሉን ያፈረሰውና ዜጎቹን አደጋ ላይ የጣለው የአማራ ክልል ካድሬ የሃይማኖት አባቶችን በየአድባራቱ ሰላምን እየሰበካችሁና የነፍስ ልጆቻችሁ ልጆቻችሁን ወደ ሰላም እንዲመጡ በማድረግ ክልሉን ወደ ሰላም አምጡት የሚል ተማጽኖ እያሰማ ይገኛል። የአማራ ክልል የተባለውን የብሔር ብሔረሰቦች መጨፍለቂያ ክልል አሁን ወደ ገባበት ቀውስ በመክተት ረገድ ትልቁን ሚና የተጫወቱት የ27 ዓመት ተላላኪ ነበርን በሚል ኑዛዜ በነበሩት ስልጣን ተፈናጠው የቀጠሉት ኢህአዴጋውያን ካድሬዎች ናቸው ተብሏል። ፋኖ የተባለው ታጣቂ የተመሰረተው የተደራጀውና የተጠናከረው በእነዚህ የሴራ ፖለቲካ ጠማቂ ኢህአዴግ ርዝራጅ በአዴናውያን ካድሬዎች ነው የሚሉ አካላት በበኩላቸው ካድሬው ዛሬም ቢሆን በመድረክ ላይ ነው እንጂ በልቡ ፋኖ የተባለውን ታጣቂ አይጠላም ሲሉ ገልጸዋል። የአማራ ክልል ቀውስ እንዲፈታ ከተፈለገ ጽንፈኛው በአዴን ወለድ ካድሬ ተለቃቅሞ ከክልሉ የስልጣን ቦታ መወገድ እና በወንጀል የሚጠየቀው በህግ እንዲጠየቅ መደረግ አለበት ሲሉ በርካቶች ይናገራሉ። የቅማንትን የመብት ጥያቄ በማፈን የአማራን ሰላሙን ማድረግ ቀቢጸ ተስፋ ነው ተባለ። ገና ከጅምሮ አንስቶ የቅማንትን ህዝብ ህገ መንግስታዊ የመብት ጥያቄ በማፈን ተጠምዶ የቆየው የአማራ ክልል መንግስት ዛሬም ክልሉ የፈረሰበትን የቅማንት ህዝብ ጥያቄ ለማፈን ልዩ ልዩ ሴራዎችን እየሰራ መሆኑ ታውቋል። የቅማንትን ህዝብ የመብት ጥያቄ ከአማራ መፍረስ ጋር በማገናኘት የሴራ ፖለቲካ ሲሰብክ የቆየው የክልሉ መንግስት የቅማንትን ጥያቄ በጉልበት መደፈቅ ሲያቅተው በወጠነው ህገ መንግስት የመናዳሻ አጥር ሀገሪቱንና የራሱን ክልል ምስቅልቅል ውስጥ መክተቱን የቅማንት መብት ተሟጋቾች በተደጋጋሚ ሲገልጹ መቆየታቸው አይዘነጋም። ዛሬም ቢሆን ከስህተቱ ከመታረም ይልቅ ስህተቱን በስህተት ሸፍኖ መሄድን የሚመርጠው ይህ የክልሉ መንግስት የቅማንትን ጥያቄ አፍኖ ለማስቀረት ይረዳኛል ያለውን ሁሉ የግብ ፕሮጀክት አቅዶ እየተገበረ ነው ተብሏል። የቅማንትን ጥያቄ አስተባባሪ ኮሚቴ አመራሮችና አባላትን በግፍ ጠራርጎ አስሮ ከማሰቃየት ህዝቡ የትራንስፖርት አገልግሎት እንዳያገኝ ለማድረግ ከጎንደር አይከልና መተማ ያለውን መንገድ እስከ መዝጋት የዘለቀ ሴራ እየሰራ ይገኛል። እናቱ አበራ አለማየሁ በበላይነት ከሚመሩት የባንዳ ቡድን ጋር በመቀናጀት መንገዱን የዘጋው የቅማንት ታጣቂ ነው የሚል ፕሮፓጋንዳን እንደ ሽፋን የሚጠቀመው የስህተትና ውሸት አባቱ የአማራ ክልል ባለስልጣናት ቡድን ቅማንትን ይጎዳል ያለውን ሴራ ሁሉ እየተገበረ መሆኑ ተሰምቷል። የቋራና መተማ ቅማንቶችን ለማስጨፍጨፍ ስላሴው ገዳማ በምን ታ በወልደሰንበትና ሸሪኮቹ ከተለያዩ አካባቢዎች ታጣቂ የማሰባሰብ ጥሪ እያደረገ የሚገኘው የክልሉ መንግስት የቅማንትን ጥያቄ በመመለስ ክልሉን ሰላም ከማድረግ ይልቅ የጥፋቱን መንገድ መርጧል ተብሏል። ከኢህድግ ዘመን አስቶእስከዛሬ በቅማንት ህዝብ ደምጁን ያጨማለቀው የአማራ ክልል መንግስት አሁንም ክልሉ የፈረሰበትን ከቅማንት ጋር የመዋጋትና ንጽንን የመጨፍጨፍ ሴራ ለመፈጸም መንደፋደፉ በጣም አሳዛኝ ነው ሲሉ አጋዮች ልጃኑ ቅማንት ሚዲያ ተናግረዋል። የክልሉ ሰላም እና መረጋጋት እንዲመጣ ከተፈለገ ለችግሩ መፈጠር ዋና ምክንያት የሆነው የቅማንት ጥያቄ ህዝብ በወሰነው መሰረት መመለስ ይኖርበታል፣ የሚሉ ወገኖች በበኩላቸው በነውጥና ና በሴራ የሚገኝ ሰላም የለም ብለዋል። በየበላይነት ከመምራት ይልቅ በፊውዳሉ ዘመን ጡንቻ ና ጠበንጃ ክልሉን ለማስተዳደር የጣሩት የኢህአዴግ ወለድ የአማራ ብልጽግና ካድሬዎች ክልሉን የበለጠ ለማውደም ዛሬም በቅማንት ላይ በጭፍን ጥላቻ ሰክረው ልዩ ልዩ አሻጥሮችን እየሰሩ ይገኛሉ። መላይ ቅማንት ህዝብ ይህን የክልሉን የጥፋት መንገድ አጥብቆ በመረዳት የጀመረውን ህዝባዊ ትግል ዳርማ ድረስ ይኖርበታል የሚለው የነጻነት ታጋዮች በተባበረ ትግል የመብት ጥያቄያችን ይመለሳል ብለዋል። ከሰሞኑ በአማራ ክልል እየተደረገ ያለው አዳዲስ የወታደር እጩዎች ምልመላ ከፍተኛ ጥያቄን አስነሳም። ወታደራዊ ምልመላው ጥያቄን ያስነሳው ከዕድሜ አንጻር ሲሆን ከተመለመሉት እጩዎች መካከል ቁጥራቸው ቀላል የማይባል እድሜያቸው ከ18 ዓመት በታች የሆኑ ህጻናት አሉበት ተብሏል። በሀገሪቱ የመከላከያ ሰራዊት አዳዲስ አባላት መመልመያ ህግ መሰረት ለእጩነት የሚመዘገቡ አባላት እድሜያቸው 18 ዓመትና ከዚያ በላይ ቢሆንም በቅርብ ዓመታት መመሪያው እየተጣሰ ህጻናት በገፍ ወደ ውትድርና እየገቡ መሆኑ ተመላክቷል። በተለይም በመላው አማራ ክልል ባለው ከባድ የጸጥታ ችግር ምክንያት በርካታ ትምህርት ቤቶች በመዘጋታቸው እድሜያቸው 18 ዓመት ያልሞላቸው ህጻናት ወደ ውትድርና በገፍ እንዲገቡ ምክንያት ሁኗል ተብሏል። የትምህርት ቤቶች መዘጋትና የወጣቶች ስራ አጥነት መልካም አጋጣሚ የፈጠረለት የአማራ ብልጽግናም ከፍተኛ የሰው ኃይል እየመለመለ ወደ ወታደራዊ ማሰልጠኛ ካምፖች እየላከ ሲሆን አዳዲስ የመከላከያ እጩዎች በሚል በመንግስት መገናኛ ብዙሃን የሚያጋራቸው ምስሎች ህፃናት ለውትድርና በገፍ እየተመለመሉ ስለመሆናቸው በግልጽ ያሳያሉ። በክልሉ ባለ የጸጥታ ችግር ምክንያት በርካታ ትምህርት ቤቶች በመዘጋታቸው ህጻናት በለጋድሜያቸው ይዳራሉ፣ ለተለያዩ የጉልበት ብዝበዛዎችና ለህገወጥ ስደት ይዳረጋሉ የሚሉት የመረጃ ምንጮቻችን አሁን ላይ ውትድርና ለሁሉም ህጻናትና ወጣቶች አማራጭ የሌለው የስራ ዘርፍ ነው ይላሉ። በአማራ ክልል ያለውን ቀውስ በተመለከተ ዓለም አቀፍ የሰብአዊ መብት ተቋማትና መገናኛ ብዙሃን የተለያዩ መረጃዎችን እያወጡ ሲሆን በአካባቢው በተፈጠረው ቀውስ ምክንያት ማህበረሰቡ በአመለካከት፣ በፖለቲካ፣ በኢኮኖሚና በተዛማጅ ጉዳዮች በፍጥነት ወደ ኋላ እየተመለሰ መሆኑን በመጥቀስ እያስጠነቀቁ ይገኛሉ። የመገናኛ ብዙሃንንና የሰብአዊ መብት ተቋማትን ማስጠንቀቂያ ችን ላይ ያለው የሀገሪቱ መንግስት ህፃናትን በፈቃደኝነት ለውትድርና ከመመልመል አልፎ በኃይልና በማጭበርበር ጭምር ወደ ማሰልጠኛ እያስገባ ነው የሚሉ ቅሬታዎችን በተደጋጋሚ ይቀርባሉ። በአማራ ክልል የተፈጠረው የተራዘመ የጸጥታ ችግር ህጻናትና ወጣቶች በገፍ እንዲሰደዱ፣ ለጉልበት ብዝበዛ እንዲዳረጉም የሀገሪቱን የመከላከያ ሰራዊት ምልመላ ህግ በጣሰ መልኩ ህጻናት ለውትድርና እንዲመለመሉ ከማድረጉም ባሻገር በየአካባቢው የጎበዝ አለቃ እንዳሸን ፈልቶ ማህበረሰቡ ከፍተኛ ችግር ውስጥ እንዲገባ ማድረጉም አይዘነጋም። ውድ አድማጮቻችን ለዛሬ የነበሩ ዘገባዎችን ይመስሉ ነበር። መልካም ጊዜ ላቸው።